እግዚአብሔር ይመስገን። እኔ እንኳን ማውራት የምፈልገው ከአንተ ጋር ማውራት እፈልጋለሁ፣ እና በክርስቶስ ባህርያት ላይ ማውራት ፈልጋለሁ። ከአንተ ጋር ባህርያት ላይ። እሺ፣ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህርያቱ ላይ ሁለት ማንነት አለው ብዬ አምናለው። ባህርያቱ ላይ ማውራት እፈልጋለሁ፣ ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ጀምር ባህርያት ላይ ማውራት የምፈለገው ስለ እስልምና አላወራ። ባህርያት ላይ ግን ማውራት እፈልጋለሁ። ኢየሱስ ባህርያት ላይ ያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህርያቱ ላይ ነው ያልኩ። አጥቶት አስተምሮ እኛ ሆነ ኮሽ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበት ትምህርት ነው። ስለዚህ አላለም ማለ ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው ትምህርት ነው እያልኩ ነው። ያለሱስ ክርስቶስ እኔ ሁለት ባህር ያለኝ ብሏል ወይ? እሺ ኢሳ እኔ እኔ ያለ መልዕክተኛ ነኝ ያለበት ቦታ ከቁርአን አሳየኝ። እንደዛ ካልክ በጣም ጥሩ ልብ ብላ እኔ የአላህ መልዕክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁራን ስጠኝ። መልካም ራሱን ያልኩ ኢሳ ተናግሯል ማለት ነው ቁራን ላይ ቤት ነው።

ምዕራፍ 61 ቁጥር 6 የመርየም ልጅ ኢሳ፣ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥ እና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ፣ ይላል። አለ ኢሳ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ሐሳቡ? ማለት ከአንተ ጋር ብዙ አርጊ ማድረግ አልፈለግም። ይሄ ቁርአኑ በማን ዘመን የመጣው በማን ላይ የወረደው ምንድን ነው ያለው? በቁርአን ላይ ኢሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል፣ ወይን ሳላልክ ብያለሁ። ማይክ የእኔ ጥያቄ አድምጠኝ። አዳም ጥበጣም ጥሩ አዳምተ። ለዚህ ጥያቄ ራሱ ኢሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መንቼ ነው የመጣው ለማን የመጣው ብሎ ሊጠይቀን ነው። ጠይቅ ያ የኔ ጥያቄ በመሰረቱ እንደው ያው አንተ ፎርስ አድርገህ ጠመዘዝከኝ፣ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው። ቃል በቃል ተናግሯል የሚል ጥያቄ ነው ይሄ። ተናጋሪው ሌላ ካል አስታውስ እኮ ነው የሚለው። ማን ነው ተናጋሪው እዚህ ጋር እኔ አላህ መልዕክተኛ ነኝ የሚለው ማነው? እዚህ ጋር የኢሳን ሐሳብ የኢሳን ሐሳብ ይዞ መጥቶ ነው። ማነው እኔ መልዕክተኛ ነኝ ያለው አላህ ነው ይሄን ያለው ወይስ ኢሳ ነው? እኔ አላህ መልዕክተኛ ነኝ የሚለው ማን ነው? ጅብሪል አመጣ ቃሉ ከዛ በኋላ ማን ነው መጣው? እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳ መጽሐፍ ስጠኝ። ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ። በጣም ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ እሺ ቀድም የተጠየቀውን ጥያቄ መመለስ ትችላለህ። እግዚአብሔር ጋጋረን ከምን እንደፈጠረ ተናግሯል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ አወራ ለእኛ ማወቅ ባለብ ያው ይናገራል ለእኛ ማወቅ ባለብን መልክ ይነግረናል። መላእክቱን እብራውያን አንድ ላይ ገባ ስለ ልጁ እያለ ያወራል። እብራውያን አንድ ዘመዶቹ ከዛ በኋላ ግን ማለታች ላይ ማርያምና ወንድሞቹ ሊወስዱት የመጡት እነማን ነው? ከዛ በኋላ እሺ የመጡት እነማናቸው? መለሰ ደግሜ። ከዛ በኋላ የመጡት እነማናቸው? ዘመዶቹ ይላል። ከዛ በኋላ ግን እናትና ወንድሞቹ መጡ። ከዛ በኋላ ምን ይቱጋ? ይሄው ሰላሳ አንድ ላይ እኮ ነኝ

አስራ ዘጠኝ ሀምሳ አራት ይህን ሀሳብ ድፍን ነው ሀሳቡ። አልኩህ አስራ ዘጠኝ ሀምሳ አራት እናውጣለን፣ አንድ ያውጥለት። አስራ ዘጠኝ ሀምሳ አራት ነው አልከኝ። መጽሐፍ ቅዱስ እርሱ በራሱ ይጋጫል። አዎ፣ እና ይታያል። እዚህ ጋር እናትና ወንድሞቹ ይላል። ከዚህ በኋላ የሚለውን አሳይን። እዚህ ጋር እናትና ወንድሞቹ መጡ፣ በውጭን ቆመው ወደ እርሱ ልከው አስጠሩት ይላል። አዎ፣ ልቀጥል የትኛው ነው የትኛው ትክክለኛ ማለት ነው ትክክለኛ ትርጓሜ የትኛው ነው የኔን በትልቁ አድርገኝ ትክክለኛ ትርጓሜ የትኛው ነው በደንብ የተብራራ መጽሐፍ ይኸው እኔ እጄ ላይ አለ ከሀምሳ አራቱ አዎ ጥሬ ነው እንትኑ ስለዚህ ሲተረጎም አንድ አዳምተና ተሳስፋል አይደለም ሁሱ በደንብ አድምጠኝ አድምጠኝ ሁለቱም ትክክለኛ መጽሐፍ ነው የትሩባሚ ግን እ እኔ አሁን ያስኩት ይህንን ነው፣ ይሄን መጽሐፍ ነው ያስኩት እጄ ላይ ያለው ማለት ነው። መጽሐፉ ሲተረጎም የቃላት ኢረር ይኖራል፣ የማብራሪያ ኢረሮች ይኖራሉ። ይሄ ደግሞ ኔ ተመችቶኛል፣ ጥሩ የቃላት ኢረር ያደረገው ነው። እኔ እንግዲህ 1954 ነው እንዴ ልበል እንዴ ላስረዳ። ወደ አማርኛ ትርጉም ሲተረጎም አንዳንድ ስህተቶች ዘመኑን ያልዋጀ የአማርኛ እንትኖች የቃላቶች ይኖሩታል። በጣም ጥሩ ይላሳሳቱና በጣም ጥሩ። የእናት ቋንቋ ምን አሁን በምን ቋንቋ ላይ የተጻፈው አዲስ ኪዳን? በጣም ጥሩ መጥቷል። የእናት ቋንቋ ምንድነው? አዲስ ኪዳን አዲስ ኪዳን ግሪክ ባው ታውታና ግሪክኛውን ይሄን ቃል የትኛው ነው ትክክለኛ? አሁን አታየ ግሪክኛው ፈት ኦኬ። ግሪክኛ እንግዲህ እኔ ማንበባል ይችላል። ኦ እና እንዴት አውቅ ሊቃውንቶቻችን፣ እው ሁሱ በደንብ አድምጠኝ። ሊቃውንቶቻችን ዘመኑን የዋጀ ትርጓሜን ተርጉመውልናል። አንተ ረትህን አቋርጥና ክፈት፣ ግሪከኛ እየጠበቅኩ ነው። በዚህ እንስማማለን። ይኸው ትክክለኛውን ልታስረዳን ዘንድ በምንድን ነው የምትረዳ የምታውቀው፣ ስለ በግሪከኛ አልቀኝ። ምንም ወሬ አታብዛና ግሪከኛውን ክፈት።